እስኪ በቅድሚያ ስምህንና የስራ ኃላፊነትህን ለውድ አድማጭ ተመልካቾቻችን አስረዳለን። አመሰግናለሁ ሻምበላ አምሳሉ ማዘንጊያ ይባላለሁ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ የሎጂስቲክ መምሪያ ኃላፊ ነኝ። እሺ፣ አመሰግናለሁ አርበኛ ሻምበላ አምሳሉ። በመቀጠል አንዳንድ ጥያቄዎችን እጠይቅሃለሁ። ጥያቄዎችን የምጠይቅህ እንግዲህ ጉባኤያችሁ ለ14 ቀናት ያህል አንድነቱን መሰረት አድርጋችሁ በአንድ ቀጠና ውስጥ ተገንታችሁ፣ አጠቃላይ ጎንደር ውስጥ የምትገኙ አመራሮች ተገንታችሁ ይህን ነገር አድርጋችኋልና በ14 ቀናት ውስጥ ከተወያያችሁባቸው ጥያቄዎች እና ወይም አጀንዳዎች መካከል አንዱን አንስቼ ነው የምጠይቀ። አንድነቱን መሰረት አድርጋችሁ ምን አይነት ውሳኔን የወሰናችሁት? ምን አይነትስ አቋም ይዛችሁ ነው የወጣችሁት? ምን አይነትስ ተግዳሮቶች አጋጥሟችሁ? ይህን መሰረት አድርገ እስኪ ለውድ አድማጭ ተመልካቾቻችን አስረዳለን። አመሰግናለሁ ያሬድ። ያው እዚህ ያለው የበላይ እዝ ከፍተኛ ስራ አስፈጻሚ ከተለያየ ቦታ ረጅም ቀናትን ፈሽቶ ተጉዞ ለዚህ በአካል ተገናኝቶ ለመዋየት በቅቷል። በዚህም አንዱ አብይ ርሳችን የነበረው የአንድነት ጉዳይ ነው። በመጀመሪያ እንደ ጎንደር አንድ መሆን መቻል አለብን የሚል ሰፊ ውይይት አድርገን እንዲሁም በውይይታችን መካከል ከውሳኔዎቻችን በኋላ በውይይታችን መካከልን እንደሚታወቀው ያው የኢትዮጵያ ሕዝብ እንደሚያውቀው በመካከልም ሄደን አንድነትን እርቀ ሰላምን ፈጥረን ቀሪ ጉዳዮቻችን ለኮሚቴዎች ሰጥተን አንድነትን መሰረት አድርገን መነሻችንም ህዝባችን ነፃ ለማውጣት ህዝባችን ለመታደግ ነውና ለዚህ ደግሞ አንድነት ያስፈልጋል በሚል የስራ አስፈጻሚ ወስኖ በዛ የተንቀሳቀስን ያለ ነው። ዛሬ ላይ እንደ ጎንደርን ብንሰራም እንደ አማራ እየተሰራ ያለው ሂደት ይታወቃል። አሁን ላይ ያው የተበታተነ የነበረው የፋኖ መዋቅር ወደ ድርጅትነት መጥቷል። ሲቀጥል እንደ አማራ ብቻ ሳይሆን እንደ ኢትዮጵያም ሰፊ የሆነ ተቋም እየመሰረትና እየገነባን ያለ ነው እና በአንድነት ዙሪያ ሰፊ የሆነ ስራዎች ሰርተን ተወያይተን ይሄ የተከበረ ስራ አስፈጻሚ ውሳኔዎችን አሳርፈው በውሳኔዎችም ቀጣይ ሊሰሩ የሚችሉ እንደ አማራ ብቻ ሳይሆንስ እንደ ኢትዮጵያ ሊሰሩ የሚችሉ አንድነቶች፣ ውህደቶች ጭምር መስራት ከሚገባ ይህን ስርዓት ሊያወግስ ይህን ስርዓት ሊኮን ይህን ስራ ሊታገል ከሚችል ከማንኛውም ኢትዮጵያዊና አማራዊ አካላት ጋር ልንሰራ የምንችል መሆኑን ጭምር ይሄ ስራ አስፈጻሚ ያስቀምጧል። ይህን ስንል ግን የኢትዮጵያን ብሎም የአማራን ወሰን ዳር ድንበር ባስከበረ መልኩ ትግላችን ዳር ለማድረስ የምንሰራ መሆኑን ከማንኛውም ኢትዮጵያዊ ጋር ተባብረን አንድ ሆነን ይህን የተገፋን የተበደለን ህዝብ ነጻ ልናወጣ የምንችል መሆኑን ጭምር ነው የመከር ነው የተወያየ ነው። አመሰግናለሁ አመሰግናለሁ። በመጨረሻ አንድ ጥያቄ በአንድነቱ ላይ ልጠይቀ። በጣም ብዙ ማህበራዊ ሚዲያ ላይ በጣም ይሄ የአንድነቱ ጉዳይ በጣም ብዙ ሰዎችን አስደስቷቸዋል። ዓለም ተነቃንቆበታል። እና ምናልባት ከደስታ ደስታቸውን ወደኋላ የመለሳቸው አንዳንድ ጥያቄዎች አሉ። ይሄ አንድነት ወደኋላ እንዳይመለስ ምን አይነት ነገር እያደረጋችሁ ነው የሚል አንዳንድ ማህበረሰብ ጥያቄዎችን እያነሱ ይገኛሉ። በማህበራዊ በማህበረሰብ ሚዲያ ያየኋቸውን ነው እና ይሄ አንድነት ወደኋላ እንዳይቀለበስ ትግሉ ወደኋላ እንዳይጎተድ በዚህ ጉዳይ ላይ እናንተ ምን አይነት ዝግጅት እያደረጋችሁ ነው? ለዚህ እርቅ እርቅ ነው ብላችሁ ዝም እንዳትሉ ለማለት ፈልጌ። አመሰግናለሁ። ይህ በፍጹም ሊቀለበስ አይችልም። በተለይ እንደ አፋብኃ በላይ ዘለቀ ዕዝ የሚቀለበስ ነገር አይኖርም። ይህ እንዳይሆን በመሐከል ላይ ኮሚቴ አምስት አምስት ኮሚቴ ከግራ ቀኙ ተዋቅሯል። ይህንን እስከ መጨረሱ ሊያስኬድ የሚችል ማንኛውም ማመራር ጣልቃ የማይገባበት ማንኛውም ስራ አስፈጻሚ ይሄ ካልሆነ ብሎ የማይወሰንበት ከበላይ እዝ አምስት ኮሚቴ ተዋቅሯል። እነዚህ ኮሚቴዎች ከሌሎች ጓዶቻች ጋር ተገናኝተው መክረው ተወያይተው እነሱ ባመኑትና እነሱ ባጸደቁት ልክ የበላይ እዝ ወይም ደግሞ የአፋብኃ ስሜን ቀጠና እዝ ያንን ተቀብሎ ይሄዳል ማለት ነው። ለልዩነት የሚሆን ምክንያት የለም። ለልዩነት የሚሆን ቅድሚያ የምናቀርበው ምንም አይነት አጀንዳ የለም። አንድ ሆነን ይህን በግፍና በመከራ በስቃይ ላይ ያለ እያየ ነው። በሚዲያም እየተከታተልክ ነው። እንግዲህ አማራ በአለም ላይ ተፈጽሞ ተፈጸመ እየተባለው ስንሰማቸው ከነበረው በደ ግፍ እየተደረሰበት ያለ ማህበረሰብ ነው። ስለዚህ አንድነት ሊያፈርስ የሚችል ምንም አይነት አጀንዳ የለም። ካሁን በፊት የተፈጠሩ ክፍተቶች ነበሩ። እነዛን በውይይት በምክክር ወደ አንድ አምጥተን ህዝባችን ነፃ መውጣት አለበት የሚል ጽኑ የሆነ አቋም ይዘን የወጣ ነው። ይህን ልል የምችል አርበኛ አመሰግናለሁ። አመሰግናለሁ።